ጥና ስጥላን ማርስ ተመልካቾቻችን ከተወከኑ ምቶ ዜናዎች ዜናዎችን ይዘን ቀርበናል። በቅድሚያ ማርስቶቹ የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ሆኖ ቀረበ። በኮሪደር ልማት ምክንያት ከመኖሪያ ቦታቸው የፈረሰባቸው ና ወደ ፈረንሳይ ለጋ ለጋሲዮን አካባቢ በመሄድ ሰፍረው የነበሩ በሺዎች የሚቆጠሩ ዜጎች አሁን ካሉበት ቦታ በአስቸኳይ እንዲነሱ ተነገራቸው። የማዳበሪያ ዋጋ በእጥፍ በመጨመሩ በቀጣይ ዓመት የምርት ማነስ ሊኖር እንደሚችል የአማራ ክልል አርሶ አደሮች አስጠነቀቁ። በሐቅ ሚዲያና ኮሚኒኬሽን ስር የሚተዳደረው ኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ እሁድ ሰኔ 1 2017 ዓ.ም በቁጥጥር ስር መዋል ተገለጸ። የኢትዮጵያና ኢትሃድ አየር መንገድ የኮድ ሼር ስምምነትን ተግባራዊ አደረጉ። የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ሆኖ ቀረበ። የረቂቅ በጀቱን መግለጫ የገንዘብ ሚኒስቴር አህመድ ሺዴ ለሕዝብ ተወካዮች ምክር ቤት አቅርበው ውይይት ተካሂደበት። ከ2018 ረቂቅ በጀት 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግሥታት ድጋፍ እንዲሁም 14 ቢሊየን ብር ለክልል የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል ነው። ከረቂቅ በጀቱ 1 ትሪሊዮን ብር ወደ 7.3 በመቶ ከታክስ ገቢ 236 ቢሊዮን ብር ከልማት አጋሮች ቀሪውን ደግሞ ከፕሮጀክቶች ድጋፍና ከልዩ ልዩ ገቢዎች ለማግኘት መታቀዱን የገንዘብ ሚኒስቴሩ አህመድ ሽዴ ገልጸዋል። በረቂቅ በጀቱ ከጥቅል ሀገራዊ ምርት አንጻር ያልተጣራ የበጀት ጉድለት 2.2 በመቶ እንዲሁም የተጣራ የበጀት ጉድለት 1 በመቶ መሆኑን የገንዘብ ሚኒስቴሩ አስተዋል። 2018 ረቂቅ በጀት የተሟላ ማክሮ ኢኮኖሚ ማሻሻያ ና የ የአስር አመቱን መሪ የልማት እቅድ ታሳቢ ባደረገ መልኩ የተዘጋጀ መሆኑን ሚኒስቴሩ አስረድተዋል። በ2018 በጀት ዓመት የ8.9 በመቶ የኢኮኖሚ እድገት እንደሚጠበቅም ሚኒስቴሩ ገልጸዋል። በኮሪደር ልማት ምክንያት የመኖሪያ ቦታቸው የፈረሰባቸው እና ወደ ፈረንሳይ ለጋሲዮን አካባቢ በመሄድ ሰፍረው የነበሩ በሺዎች የሚቆጠሩ ዜጎች አሁን ካሉበት ቦታ በአስቸኳይ እንዲነሱ ተነገራቸው። እነዚህ ፈረንሳይ ለጋሲዮን ጉራራ ኪዳነምረት አልፎ አንጎርጃ የሚባል ሰፈር ኑሯቸውን ያደረጉ የከተማ ውስጥ ተፈናቃዮች እንደገለጹት የሚሄዱበት ግራ እንደገባቸው ተናግረዋል። ትላንትና ምንም ሳያውቁ መጥተው ቀለም ቀቡ። እዚህ ደግሞ ህዝቡ ከፒያሳ፣ ከቤላ፣ ከሽሮሜዳ፣ ከተክለ ሃይማኖት፣ ከካሳንችስና ከዜሮ አምስት ተፈናቅሎ እየኖረ ነው የሚሉት ተፈናቃዮቹ አሁን ተነሱ መባሉ ብዙ ድንጋጤ እንደፈጠረባቸው ይናገራሉ። ይህ ሁሉ ህዝብ ተፈናቅሎ ሲመጣ የተከራየው እዚሁ ቆርጫ ነው እጅግ በጣም ብዙ ህዝብ ነው የሚኖረው። አሁን ግን ማስጠንቀቂያ እንኳን ሳይነግሩን ሊያፈርሱት ነው። ወደየት እንሄድ? ብዙ ነፍሰጥሮች በሴቶች በድንጋጤ ታምመዋል። ሰፈሩ በጣም ብዙ ህዝብ ነው ያለው። ግራ ገብቶናል በማለት ፎቶ እንኳን እንዲያነሱ በፖሊስ ሰፈሩ ታጥሮ እንደሚገኝ ጠቁመዋል። ተፈናቂዎች ሌላኛው እንደተናገሩት ትላንትና አምስት ሰዓት ላይ የመንግስት ሰዎች ቀለም ቀብተው ሄደው ለዛሬ ስብሰባ እንደጠሩ ይገልጻሉ። በዚህም በሶስት ቀን ውስጥ ለቃችሁ ውጡ ያላችሁ ቀን እስከ እሮብ ነው ተብለናል የሚሉ ግለሰቦች እቃቸውን ሰብስበው በፍጥነት እንዲወጡ መታዘዛቸውና ሐሙስ ተመልሰው ሲመጡ አንድም ነገር ማውጣት እንደማይችሉ መነገሩን አስረድተዋል። ቢያንስ ትንሽ ቀን ስጡን ብለን ብንለምን ፖሊስ ደብረው አባረረን። የእውነት በጣም ብዙ ሰው በጭንቀት ታሟል። ከክፍለ ከተማ መልስ ቢሰጠን ብለን ሄድን። እዛም በቃ ይፈርሳል ከተባለ ምንም ማድረግ አይቻልም ሁሉም የልማት ተነሽ ነው ብለው አባረሩን። አንዱ የማዳበሪያ ዋጋ በእጥፍ በመጨመሩ በቀጣይ ዓመት የምርት ማነስ ሊኖር እንደሚችል የአማራ ክልል አርሶ አደሮች አስጠነቀቁ። የማዳበሪያ ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ በመጨመሩ ዋና ዋና የምግብ እህሎች ላይመረቱ እንደሚችሉና የምርት ማነስ ሊኖር እንደሚችል የአማራ ክልል አርሶ አደሮች አስጠንቅቀዋል። በሰሜን ጎጃም ዞን ያቸፈሩ ወረዳ አርሶ አደር ከዚህ ቀደም እስከ ስምንት ኩንታል ማዳበሪያ ገዝቶ ይጠቀም የነበረው አርሶ አደሩ አሁን ባለው የዋጋ ጭማሪ ምክንያት ከሁለት ኩንታል በላይ መግዛት ባለመቻሉ የእርሻ ማሳዎች ያለ ጥቅም እየቀሩ ነው ሲሉ ተናግረዋል። አርሶ አደሩ ብዙም ለምግብ አገልግሎት የማይውሉ ማዳበሪያዎች የማይፈልጉ ግብጦ የተባለው የእህል አይነት ለመዝራት እየተገደደ እንደሆነም ገልጠዋል። የምሥራቅ ጎጃም ዞን አንድ አርሶ አደር በበኩሉ የማዳበሪያ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያት ጦም የሚያድሩ የእርሻ ማሳዎች ሊኖሩ እንደሚችሉ ተናግረዋል። ባለፈው አመት 1600 ብር ይሸጥ የነበረው 50 ኪሎ ማዳበሪያ ከዚህ ዓመት በ3800 ብር እየተሸጠ ነው ሲሉ ተናግረዋል። የዋግ ምራ ብሔረሰብ አስተዳደር የደህና ወረዳ አርሶ አደርም እኒሄንን ይደግማሉ። ሌላኛው አርሶ አደር የተለያዩ ሰበቦችን እየፈለጉ የአንዱን ኩንታል ዋጋ እስከ 10 ሺ ብር አድርሰውታል ሲሉ ያስረዳሉ። በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር ልማት አስተዳዳሪ የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሎ የማዳበሪያ ዋጋ ከዶላር ዋጋ ማደግ ጋር ተያይዞ መጨመሩን አመላክተዋል። በዚህም ምክንያት የአንድ ኩንታል ማዳበሪያ ዋጋ 12600 እንደሚደርስም ጠቁመዋል። ሆኖም ክልሉ በአንድ ማዳበሪያ የ3600 ብር ድጎማ በማድረግ የአንዱ ኩንታል ማዳበሪያ ዋጋ ከ8 ሺ ብር እንደማይበልጥ መደረጉንም ገልጠዋል። የኢትዮጵያ ኢንሳይደር መስራች ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች በቁጥጥር ስር መዋል ተገለጸ። በሐቅ ሚዲያና ኮሚኒኬሽን ስር የሚተዳደረው ኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ እሁድ ሰኔ 1 ቀን 2017 ዓ ም በጸጥታ ኃይሎች በቁጥጥር ስር መዋል ተገልጿል። በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር ያዋለው ተስፋለም ለሊቱን እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንፃ ውስጥ ወንበር ላይ እንዲያሳልፍ መደረጉን ሐቅ ሚዲያና ኮሚኒኬሽን አስታውቋል። ተስፋለም የመጀመሪያውን ሌሊት ካሳለፈው እስጢፋኖስ አካባቢ ከሚገኝ የፖሊስ መምሪያ ትላንትና ሰኞ ሰኔ ሁለት ሁለት ሺ አስራ ሰባት ዓመተ ምህረት ቄራ አካባቢ ወደሚገኝ የፖሊስ መምሪያ መዘዋወር ተገልጿል። ይህንን ተከትሎ ማክሰኞ ሰኔ ሶስት ሁለት ሺ አስራ ሰባት ዓመተ ምህረት በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ መደብ ችሎት ቀርቦ በ15 ሺህ ብር ዋስ እንዲፈታ ተወስኖ እንደነበር ገልጸዋል። ይህንም ተከትሎ ለዋስትና የጠየቀው ገንዘብ ከተከፈለ በኋላ ተስፋለም የጠየቀው መስፈርት የሚያሟሉ በመሆኑ ከእስር እንዲለቀቅ በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ ትእዛዝ ተሰጥቷል። ተስፋለም ሐሰተኛ መረጃ ማሰራጨት እንደተጠረጠረ ፍርድ ቤቱ ከእስር እንዲፈታ ትእዛዝ በሰጠበት ደብዳቤ ላይ መስፈሩም ተገልጿል። የኢትዮጵያና ኢትሃድ አየር መንገድ በመጋቢት ወር በአዲስ አበባ የተፈራረሙትን የኮድ ሼር ስምምነት ተግባራዊ ያደረጉ ይህም በአፍሪካና በእስያ በአውስትራሊያና በመካከለኛው ምስራቅ መካከለኛው ያለውን ትስስር የሚያጠናክር ነው ተብሏል። የኮድ ሼር ስምምነት ተግባራዊ መሆን ለሁለቱ አየር መንገዶች መካከል በመጋቢት ወር የተፈረመውን የጋራ ቢዝነስ ስምምነት ተከትሎ የሚደረግ የመጀመሪያው እርምጃ ነው። ስምምነቱ በሁለቱም በኩል ላሉ ለተጓዦች የተሻለ ዓለም አቀፍ የጉዞ እድሎችን ይከፍታል ተብሏል። የኮድ ሼር አገልግሎት ተጓዦች ሁለቱ አየር መንገዶች የሚያደርጉትን የተለያዩ በረሮች በመጠቀም የሚያስችሉ አማራጮች የሚያቀርብ ስርዓት ነው። በተጨማሪም ሻንጣዎችን ወደ መጨረሻ መዳረሻቸው በቀላሉ በማስተላለፍ ጉዞን የሚያቃልል መሆኑን የታይምስ ኦፍ ኤርስፔስ ዘግቧል። ለዚህም አጋርነት መሰረት የኢትሃድ አየር መንገድ ተጓዦች የኢትዮጵያ አየር መንገድ ሰፊ የአፍሪካ ሀገራት በረራ አገልግሎት ማግኘትን ያስችላል። በዚህም በአዲስ አበባ በኩል ኢንቴፔ፣ ኪንሻሳ፣ ኪጋሊ፣ ሉሳካ፣ ሃራሬ እና ቪክቶሪያ ፎልስን ጨምሮ በ33 ሀገራት ወደሚገኙ 55 መዳረሻዎች መጓዝ ይችላሉ። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለለፈ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ